ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ በሳምንት ውስጥ በኢቲኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበት ኢቲኬር ማለዳችን ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ማለዳውን በመምራት ቤዛ ይሽመልስ አብሬያችሁ ቆያለሁ። በቆይታችን የምንመለከታቸውን ጉዳዮች ተከታትለን እንመለስ። ኢቲኬር ወደ ዌልነስ ምርት የሚያስገባውን ማምረቻ ስፍራ ጉብኝት አካሄደ። ኢቲኬር ፕላስ በኤክስፐርት አሰልጣኞች ተከናወነ። የኢትኬር ክልል ቅርንጫፎች የሥራ እንቅስቃሴን ቅኝት አድርገናል። ቀዳሚ ወዳደረግነው ዜና እናልፋለን። ኢትኬር ባለፉት ዓመታት የውበትና የጤና መጠበቂያ ምርቶችን ሲያመርት መቆየቱ ይታወቃል። እነዚህ ምርቶች በራስ አቅም እያመረተ ለተጠቃሚዎች ሲያቀርብ ቆይቷል። አሁን ላይ ደግሞ በአዲስ ምዕራፍ ዌልነስ ምርቶችን አምርቶ ወደ ገበያ ለማቅረብ በርካታ ስራዎችን ሲሰራ መቆየቱ ይታወቃል። ከሰሞኑን ታላላቅ የኢትኬር ሊደሮችን በመያዝ በአዲስ አበባ የሚገኙ ሁለት ማምረቻ ስፍራዎችን ጉብኝት ቢዮንድ ቢዩቲ ኢንቱ ዌልነስ በሚል መሪ ቃል አከናውኗል። በመርሃ ግብሩም ላይ የድርጅታችን መስራችና ባለቤት አቶ ማቴዎስ መባ፣ ከፍተኛ ማኔጅመንት አባላትና ታላላቅ የኢቲኬር መሪዎች ተገኝተዋል። በዚህም መርሃ ግብር ላይ በቂሊንጦ የሚገነባውን የማምረቻ ስፍራ ማስጀመሪያ መርሃ ግብር የተከናወነ ሲሆን በግንባታው ስፍራ ጉብኝት ላይ ያነጋገር ናቸውን የድርጅቱ ምክትል ስራ አስኪያጅ አቶ ሳሙኤል ተክለ ተክለየሱስን ተከታትለ እንመለስ እዚህ እንግዲህ ኢቲኬር የኮስሞቲክስ ፕሮዳክቶቹን በተሻለ ጥራት ዓለም አቀፍ ስታንዳርድን በጠበቀ ጥራት ለማምረት ያስችለው ዘንድ አሁን ካለው የምርት ብዛትም የተሻለ ኳንቲቲንም ኳሊቲንም አማክሎ ለማምረት የሚያስችለውን በሰባት ሺህ አምስት መቶ ስኩዌር ሜትር ላይ ያረፈ ፋብሪካ ግንባታ የሚያደርግበት ሳይት ላይ ነው የምንገኘው። እንደምትመለከቱት ከኋላ ላይ እንግዲህ እንደምትመለከቱት የድርጅታችን ታላላቅ ሊደሮች የጀርባ አጥንቶች የሆኑ የሊድ ቲም አባላት፣ ችርፍ ሰርክል ላይ ያሉ በጣም ትልልቅ ኮሚሽኖችን የሚያገኙ ትልልቅ ቲሞችን ያዋቀሩ ሊደሮቻችን በተገኙበት ታላቁ ሲዮዋችን የመሰረት ድንጋይ አስቀምጠናል ግንባታ አስጀምረናል። ኦልሬዲ ግንባታ ጀምረናል። ቁፋሮች እያደረግን ነው፣ ግንባታዎች እያደረግን ነው። በጣም ባጠረ ጊዜ ውስጥ እዚህ ጋር ፋብሪካችንን ገንብተን እንጨርሳለን። ይሄንን ፋብሪካ እንግዲህ ገንብተን ስንጨርስ አገራችን ላይ አሉ ከሚባሉት የኮስሞቲክስ ካምፓኒዎች ግንባር ቀደም እንሆናለን። በተለይ ደግሞ በሃርባል ኮስሞቲክስ ላይ የመጀመሪያው እንሆናለን ሆናለን። በዚህን ያህል ደረጃ በዚህን ያህል ግዝፈት ትልቅ የሆነ የኮስሞቲክስ ፋብሪካ በመገንባት ግንባር ቀደም እንሆናለን ብለን እናምናለን። ከቂሊንጦ የግንባታ ስፍራ በተጨማሪ የኢትኬርን ተፈጥሯዊ መጠጦችን ለማምረት ዝግጅቱን የጨረሰውን የኢትኬር የጁስ ማቀነባበሪያ ፋብሪካ ጉብኝት የተደረገ ሲሆን በጉብኝቱ ላይም የድርጅታችን መስራችና ባለቤት አቶ ማቴዎስ መባ ለተሳታፊዎች ገለጻ አድርገዋል። የኢትኬር ማለዳ አቶ ማቴዎስ መባን በስፍራው አነጋግረዋል። ቆይታውን ተከታትለን እንመለስ። እሺ፣ አሁን ደግሞ የምንገኘው በሌላኛው የቤቨሬጅ ማኒፋክቸሪንግ ኢንዱስትሪያችን ላይ ነው አሁን ከድርጅታችን መስራችና ባለቤት አቶ ማቴዎስ መባቢያ ስለ ድርጅቱ ስለ ቤቨሬጅ ማኒፋክቸሩ ያለውን ነገር በደንብ ያስረዳናል። ምን ምን ዓላማዎች እንደታሰቡ፣ ምን ምን አይነት ስራዎች እንደታሰበ፣ ምን አይነት ምርት ማምረት እንደተፈለገ ያለውን ነገር ጠቅላላ አድርገህ ኦኬ። አመሰግናለሁ። እዚህ ደግሞ አሁን የምንገኘው ቃሊቲ የሚገኘው የኢቲኬር ቤቨሬጅ ማኒፋክቸሪንግ ነው። እንደምትመለከቱት ጠቅላላ የሚያመርተው የመጠጥ ምርቶችን ነው። እኛ እንግዲህ ያሰብነው የተለያዩ የጤና ጥቅም የሚሰጡ የመጠጥ ምርቶችን ለማቀነባበር እና ለተጠቃሚው ለማድረስ ነው ያሰብነው። በዚህ ፋብሪካችን ይሄ አንድ ሺህ ካሬ ላይ ያረፈ ፕላንት ነው። እነዚህ የምታያቸው እንግዲህ ይህንን ቤቨሬጅ የምናመርትባቸው የተለያዩ የማሽነሪ ፕሮዳክሽን ላይኖች ናቸው። በዚህ ፋብሪካ በቀን እስከ 30 ሺህ ሊትር የሚሆን ሄልዚ ቤቨሬጆችን፣ ጁሶችን እናወጣለን። በዛ እንግዲህ በጣም ትልቅ ገበያ ይሆናል ብዬ አስባለሁ። ኢቲኬር ያለው ጥቅም ከኢቲኬር ጋር አብሮ ከኢቲኬር የውበት እና የንጽህና መጠበቂያ ምርቶች ባሻገር እንደዚህ ደግሞ የዌልነስ ኢንዱስትሪው ላይ ገብተናል። ምን ምን አይነት ጥቅሞች ይሰጣሉ ብለን ታስባለን? እንግዲህ እነዚህ የሄልዚ ቤቨሬጆች ናቸው። እንግዲህ በጣም የጤና ጥቅም የሚሰጡ ከኦርጋኒክ ነገሮች የተዘጋጁ ቤቨሬጆች፣ ጁሶችን የምናቀርብበት ካምፓኒ ነው። እንግዲህ እስከዛሬ ኢቲኬር የተለያዩ የውበት መጠበቂያ ምርቶችን ነበር ሲያመርት የነበረው። አሁን ደግሞ የጤና ጥቅም የሚሰጡ ሪፍሬሽ የሚያደርጉ የተለያዩ ቤቬሬጆችን ወይም ፈሳሽ መጠጦችን እናቀርብበታለን። የተለያዩ ጁሶችን የምናቀርብበት ካምፓኒ ነው እንግዲህ ዛሬ እየጎበኘን ያለ ነው። ኢቲኬር እያመረተ ከሚገኘው የውበትና የጤና መጠበቂያ ምርቶች ሽያጭ በተጨማሪ በዌልነስ ምርቶች ላይ ለመሰማራት መጀመሩ ለምርት አስተዋቂዎችና ለተጠቃሚዎቹ እጅግ አይነተኛ ሚና እንደሚኖረው ይታመናል። ኢቲኬር ማለዳ የዚህን ጉብኝት ተሳታፊዎች ለጎብኚዎች በአጠቃላይ ስላዩት ነገር የተሰማቸውን ስሜት ጠይቋል። ምላሻቸውን እንከታተል። ለመናገር ዛሬ በጣም ብዙ ነገሮችን የተማርንበት እንደ ካምፓኒያችንም ብዙ ፊቸር እንዳለው ኮንፊደንስ የሰጠኝ ነው፣ ሆነን ለመናገርና በተለይ ፋብሪካውን ስንጎበኝ ያየሁት ፕላስ ደግሞ ሲዮ የእርሻ ቦታውን ሲነ ብዛቱን ብን ስፋቱን ሳይ እኔ ኃይለኛ ኮንፊደንስ ነው የተሰማኝ። ይህ የምለው ከምሬ ነው። በጣም የሚገርም ነበር። ከጠዋቱ ጀምሮ እንግዲህ እዚህ በተደረገልን ብሪፊንግ ሲዎችና አቶ ማቴዎስ መባ የወሰዱትን መሬት ያለውን እድገት ለወደፊት የታሰበውን ነገር ሲነግሩን በጣም ኢንስፓየርድ ሆነን ነበር። በጣም ደስ የሚል ነው። ከዛ ቀጥሎ እንግዲህ ግንባታ ቂሊንጦ ኢንዱስትሪ ፓርክ ላይ አሁን ኢንዱስትሪ ዞን የተባለው ላይ ማለት ነው፣ እሱ ላይ የሚገነባውን የኢቲኬርን የወደፊት ፋብሪካ ግንባታውን አስጀምረን የመጣነው በጣም ደስ የሚል ነው። እሱም ከዛ ቀጥሎ እንግዲህ ሶስተኛ ላይ ያየነው ቤቨሬጅ የሚያመርተውን ፋብሪካችንና እሱ ደግሞ በቅርቡ ወደ ስራ የሚገባ ስለሆነ በጣም ኢንስፓየር የሚያደርግ ነው። በጣም ደስ ብሎኛለን ከጠበኩት በላይ ማነውን ሰማን፣ በተግባር ደግሞ ሄድን ለማየት ቅሊንጦ ኢንዱስትሪያል ፓርኩን ስናየው በጣም ነው የሚገርመው። መሰረት ድንጋዩን ጥለና ላብረን እንግዲህ ከሲዎችን ጋር የመጀመሪያው እሱ ነበር። ሁለተኛው ደግሞ እነዚህ ቤቨሬጆች የሚሰሩበትን ፋብሪካ አይተናል። እኔ በጣም ነው የገረመኝ፣ ምን አይነት ቴክኒክ ነው እንደዚህ የሚጠቀሙት? በቃ በጣም ፐርፌክት የሆነ ነገር ነው። ኢትኬር ፕላስ በኤክስፐርት አሰልጣኞች ተሰጠ። ሳምንታዊው የኢትኬር ፕላስ ስልጠና በኢትኬር ኤክስፐርት አሰልጣኞች ተከናውኗል። በዚህ ሳምንት የነበረው የስልጠና የኢትኬር ኤክስፐርት አሰልጣኞች ጸጋይ መልካሙና ኢምራን አህመድ ተሰጥቷል። ኢትኬር ፕላስ ሳምንታዊ ፕሮግራሙን ጠብቆ ዘወትር ቅዳሜ ከቀኑ ስምንት ሰዓት ጀምሮ በኢትኬር ዋና መስሪያ ቤት አዳራሽ ይከናወናል። ሳምንታዊ የኢትኬር ክልል ቅርንጫፍ የስራ እንቅስቃሴ ምን ይመስላል የሚለውን በኢትኬር ማለዳችን እንቃኛለን። በዚህ ሳምንትም ከኢቲኬር ክልል ቅርንጫፎች ውስጥ የኢቲኬር ጅማ ና ደሴ ቅርንጫፍ የስራ እንቅስቃሴ እንቃኝተናል ከቅርንጫፍ ቢሮዎቹ ተወካዮች ጋር ያደረግነውን ቆይታ ተከታታይ እንመለስ እንዴት ነበረ በጅማ የስራ እንቅስቃሴ ሳምንታዊ የስራ እንቅስቃሴ ምን ይመስላል ሳምንታዊ የስራ እንቅስቃሴ በጅማ በጣም ጥሩ ነበረ ሽያጭም ከበፊቱ በጣም ተነቃክቶ አሁን አሪፍ ሁኔታ ላይ ነው ያለው በሊደሮች እና የቲም ስልጠናዎች ነበሩ ያው የዘጠና ቀኑ ቻሌንጅ ትንሽ ነቃ ነቃ አርጓቸው ጥሩ ላይ ነን ያለ ነው። ደስ ይላል በጣም የሳምንቱ ውሏችን በጣም ደስ ይላል። ምን ምን አይነት ስልጠናዎች እየተሰጡ ይገኛሉ? አሁን የቤዚክ ቤዚክም ነበረና በተለያዩ ሊደሮችም ስልጠና እየተሰጠ ቆይተዋል። እንግዲህ መልካም የስራ ሳምንት ይሁንላችሁ። እሺ፣ እኔም አመሰግናለሁ። እንዴት ነው ሳምንቱ፣ ሳምንታዊ የስራ እንቅስቃሴ ምን ይመስል ነበር? ሳምንታዊ የስራ እንቅስቃሴ በደሴ ብራንች እጅግ በጣም የሚያስደስት እና የሚያኮራ ስራ ነው የሰራ ነው። በዚህ ሳምንት በጣም ልዩ የሆነ ስራ ነው የተሰራ። የእውነት በጣም የሚያስደንቅ ስራ ነው እና ደሴ ብራንች ተከፍቶ ሁለተኛ ዓመቱን አክብሯልና እንደ ዛሬ በአሁኑ ሳምንት ያለፈውን ሽያጭ ተሽጧ አቅምና በጣም ከፍተኛ ሪከርድ ያለበት ሽያጭ ነው የሸጥ ነው። በጣም ደስ የሚል በጣም የሚያኮራ የሚያዝናና ወደፊት ትልቅ ኩራት ያለበት ሽያጭ እንድንሸጥ ነው የሰራ ነው እና በጣም የሚያስደስት ነበረ። መልካም። ምን ምን አይነት ስልጠናዎችስ እየተሰጠ ይገኛል? ከሰኞ እስከ አርብ ባለው ጧት ጧት ሁሌ ዘጠና ቀን ቻሌንጅ አለ። ከጧቱ አንድ ሰዓት እስከ ሁለት ሰዓት ስልጠና ይሰጣል። አምስት ሰዓት ደግሞ ገለጻ ይሰጣል። ቢዮፒ ሁል ያለ ቅዳሜ ጠዋት ጠዋት የሊደሮች ስልጠና አለ እንዲሁም ከሰዓትም ስልጠና አለ። እሁድ ግራንድ ቢዮፒም እንደዚህ አለ እና በጣም የገርም ስልጠናዎች እየተሰጡ ነው በመነቃቃት እና በጣም ብዙ ሽያጭ እየተሰራበት ያለው ጊዜ ላይ ነው ያለ ነው ማለት ነው። አሁን በጣም ደስ ይላል። እንግዲህ መልካም የስራ ሳምንት ይሆንላችሁ። እናመሰግናለን። እሺ ለሁላችንም እናመሰግናለን። ሳምንቱ በኢቲኬር እንዴት አለፈ የሚለውም በሳምንቱ ኢቲኬር የተደረጉ ክንውኖችን በፎቶ የምንቃኝበት ሰዓት ላይ ደርሰናል። ኢቲኬር በሳምንቱ ውስጥ እንዴት አለፈ የሚለውም ፎቶ ተከታትለን መለስ ተመልካቾቻችን ኢቲኬር በሳምንቱ እንዴት አለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበትን ሳምንታዊ የኢቲኬር ማለዳችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ለመላው የኢቲኬር ምርት አስተዋዋቂዎች በሙሉ መልካም የስራ ሳምንት ይሆንላችሁ። የኢቲኬር ማለዳ ጋር ቤዛይሽ መልስ አብሬያችሁ ነበርኩ። መልካም የስራ ሳምንት